እንግዲህ ያልተፋቀራችሁ ተፋቀሩ፣ ያላገባችሁ አግቡ። ሚዲያ ሁሉ ፍቅር በፍቅር ትዳር በትዳር ሆኗል። ምንም ማድረግ አይቻልም። እንደዚህ ሁሌም ፍቅር በፍቅር ትዳር በትዳር ሆኑልን ምኞቴ ነው። እንግዲህ እንደምታዩት ሀሰን እና ማሂ እንደምታቸው፣ ማሂ እየተሽከሩ መማሰል ደግሞ አበባውን ይዞ ኩፈት ቅብርር ብሎ እንደምታዩት፣ ቦስ ብላ ነው ፖስት ያደረገችው ማለት ነው፣ የኔ ቆንጆ ያው በዚች አጭር ጊዜ እንደዚህ ደስ የሚል ፍቅርን እያሳለፉ ይገኛሉ። ማሂ መሄዷ ወይ ደግሞ ለመሄድ ማሰቧ ፍቅራቸው እንዲጠነክር ወይ ደግሞ ፍቅራቸው እንዲገላለጹ አድርጓቸዋል ብዬ አስባለሁ። ከዚህ በፊት ቢዋደዱ ቢፋቀሩም ግን ደግሞ ፍቅራቸውን እፍን አድርገው ነበር ያዙት። አሁን ግን ሚዲያ ላይ ሚ በቃ እንዴት ልበላችሁ ግል ግልጥ ግልጥ ግልጥ ግልጥ የሚባለው እንደዛ አድርገ ይዞት መጣዋልና ሁሌም ቢሆን በፍቅር ኑሩልኝ። እንግዲህ ማሄዬም የምትሄደው ጊዜም እየቀረበ ነው። ብቻ ሰላም ሂዳ እንድትመለስ ምኞቴ ነው። ይወላችሁ ምኞቴ ይሁንልኝ። በተረፈ እንግዲህ ያው ሀሰን እንዳያችሁት እንግዲህ ያው ዘጋገበን ቢሆንም አንዴ ስለ ሀይሚ፣ አንዴ ስለማሂ፣ ብቻ ያለውን ፍቅርም እየገለጸ ይገኛል ማለት ነው። ስለ ሀይሚም፣ ስለትነቷ፣ ስለ ንጽህናዋ፣ ስለ ምርጤ የሴትነቷ እንዲሁም ስለማሂ ደግሞ ስለ ፍቅሯ፣ ስለ ሚስትነቷ ምናምን እየተናገረ ነው። ሁላችንም ተወዛ ባለፈው ማኳስ ለቀሱ ደጋግሞ የሆነ ቪዲዮ እንትን ሲሉ ላለማየቱ ላፈለኩ አቃላችሁ ላለማልቀስ አልቀስ ማለት ነው ግን አልችልም አያለው እና፣ ብቻ ዛሬ ደግሞ ደስ የሚል ፕሮግራም ይመስለኛል። ደስ የሚል ጊዜያቸውን እያሳለፉ ነው። እንደምታዩ ደግሞ ማርክና ቸኮሌቷ ደግሞ በፍቅር ትዳር ላይ ሊገቡ ነው መሰለኝ። እንግዲህ ባለፈው አይታችኋል፣ ምንድን ነው ሽማግሌ ምናምን ልኮ ፕራንክ ያደረጋት ማለት ነው ዛሬ ግን የእውነት ቢሆን ደስ ይለኛል። እውነት ለመናገር ከዚህ በፊት እንደዚህ አይነት አንድ ጊዜ አሳልፈዋል አብረው ምሽት ላይ ምናምን ፏ ብለው ማለት ነው። ደስ የሚል ጊዜ ነበር ያሳለፉት። ዛሬ ደግሞ የታገብኛለሽ ጥያቄ የሚሆን ይመስለኛል። ያው እንግዲህ የዛ ምልክት ነው ያለው። ግን ይሆናል ያደርግልን። ሰላም ሰላም ሰላም! ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ሰላም መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ርፍርፍ ይበልልኝ ምኞቴ ነው። እንግዲህ ዛሬ እንደምታዩት እዚህ ጋር ሰዎች እየተጋቡ እየተገባቡ ይገኛሉ ማለት ነው። ለእናንተም እንግዲህ የምታገቡት የተገባቡት ባል ይስጣችሁ፣ አሜን በሉ። እዚህ ጋር እንግዲህ ማርክ መን ብሎ ጻፈ መሰላችሁ? ያለ ፍቅር ህይወት አይጥምም። ስለዚህ ህይወታችንን ጣዕም እንዲኖረው ዘንድ ፍቅራችን ምንድነው ዘንድ ፍቅር በልባችን ይንገስ ብሎላችሁ ቀለበቱን አደርገና አበባ አንዱ ቃ አደረገ ማለት ነው። እዚህ ጋር እንደምታዩት እንግዲህ የቀለበት የያዘች እንትን ነው ይዞ የምናየውና የእውነት ያደርግላቸው ማለት ፈልጋለሁ። ያው ደስ የሚሉ ልጆች ናቸው። እንግዲህ ማርክም ከእሷ ጋር ሆኖ ደስተኛ ነው፣ እሷም ደግሞ ደስተኛ ነች። የሰው ልጅ ዋናው እንዴት ነው እርስ በእርስ መስማማቱ፣ አደል? ዋናው ፍቅርን መቀባበል። ምንድነው የሚባለው? ፍቅርን ሰጦ መቀበልን መቻል። ፍቅር እኮ አረ እንደው ባትሰጡም ስንሰጣችሁ መቀበል የምትችሉ ሰዎች ራሱ ቤስት በቃ ማለት ጌታ፣ አንዳንድ ሰዎች ማለት ነው ፍቅር እየሰጣችኋቸው ራሱ ያን ፍቅር ጨንቋች እየጨነቃቸው የምንሆን አረቅም መቀበል የማይችሉ ሰዎች አሉ። ስለዚህ ፍቅር ሰጥቶ መቀበል ነው። ደግሞ አንዳንዴ መስጠት ባትችሉ መቀበልን ቻሉበት። በቃ ተቀበሉ፣ በደንብ አድርጋችሁ ተቀበሉ። አንዳንድ ሰዎችም ደግሞ መቀበል ባትችሉም ስጡ፣ ፍቅር መስጠት ልመዱ። አንዳንዱ አንዱ መያዝ ጥሩ ነው ግን ከሁሉም የሌላችሁበት ሰዎች ደግሞ መማር አለባችሁ። እንዴ እዚህ ዓለም ላይ ከፍቅር በላይ ምን አለ? የምሬ ነው። ፍቅር በቃ መንፈስን ያድሳል፣ ፍቅር ሰላም ይሰጣል ምናምን ሲሉ ሰምቼ ነው። ባካችሁ ግን የውነቴን ነው የምር እንደዛ ነው። አልፈላሰፍባችሁ ብዬ ነው እንጂ ፍቅር ኢዝ ጉድ ናይስ። እንዴት ልበላችሁ? ሀቢብቲ ገልቢ ምናምን ሲላችሁ ገልብሽ ድውድውድውዱ። እዚህ ጋር ምንድን ነው የሆነ ፊልም ነው ወይስ ደግሞ ምንድን ነው? እዚ ዩቱብ ላይ ነው ያየሁት። እዚህ ጋር እዚጋ የሆነ ነገር እየሰማኝ ነው አለች ልቧ ላይ ማለት፣ እዚጋ የሆነ ነገር እንትና ሀረግ ዩቱብ ላይ ማረግ ድራማ ላይ መሰለኝ። እዚጋ ልቤ ላይ እዚጋ አለች እና እዚጋ የሆነ የሚመታ ደስ ስሜት አለው ሰው ቤተሰብ እንግዲህ ዛሬ የምሬን ወደ ስሬሱ ስመጣ ደስ የሚል ጊዜ ነው እንግዲህ በሁለታቸውም ያየሁት የፍቅርን ታይም እያሳለፉ እንደሆነ ነው። ማታ ላይ ቪዲዮ ይለቀቃል አብረን ነው ይሆናል ማለት ነው። እስከዛ ግን ሁላችሁም ገብታችሁ ፒክቸራቸውን ላይክ አድርጉላቸው። ቪዲዮ ምንድነው ይሄ ፒክቸሩ ከተለቀቀ ቆይቷል እንደ እውነቱ ከሆነ ያው፣ ግን እኔ ቢዚ ስለሆንኩኝ ያችን ታይም እስካገኝ ጠብቄ ነው ማለት ነው ወደ እናንተ የመጣሁት እና ከማርክ ቤትም ግቡ ከማሂ ቤትም ግቡ ማለት ነው። እሺ ቤተሰብ ብቻ ደስ ይላል። የምር እንደዚህ የሚዲያው ፍቅር በፍቅር ሲሆን ዋው፣ ደስ ነው የሚለው። በቃ ሁሌ ከጭቅጭቅ ከምናምን ከምናምን የጸዳ ነገር ደስ ይላል። የምር እና ላይክ ማድርጉላቸው ሰብስክራይብ ማድርጉ፣ እስኪ ሰብስክራይብ አድርጓቸው። እንደዚህ ፍቅር ሲሰሩ ከዛ በቃ ወደ ጭቅጭቅ አይገቡም ማለት ነው። ፍቅር ፍቅር ከሆነ አንዳንዴ እኮ ልጆች ወደ አይደለም ወደ ማይሆን ድራማ ማይሆን ፕራንክ የሚገቡት ምናምን በቃ አንዳንዴ ዩቱብ ሞቀ ሞቀ ቤለው እንደዚህ ግርግር ላይ ሲሆን ነው እና ለዛ ይመስለኛል ስለዚህ በፍቅር ሲመጡ ደግሞ እኛ ደግሞ ፍቅር ነው የምንወደው፣ ጸላ አንወድም በሚለው እነሱ ሰብስክራይብ ላይክ ቪዲዮቸውን በማየት ማበረታታት ማለት ነው። እሺ ቤተሰብ የምር የሆነ መንፈሳዊ አዲስም የሆነ ለእናንተ ብቻ ፍቅር ሲሰጣችሁ ለሌላ ሰው ፍቅር ሲሰጥም ፍቅር ሲከፋበሉ ስታዩ ደስ የሚል ነገር አለው። የምሬ ነው፣ የሆነ ለነገ ተስፋ ይኖረናል። እንደዚህ ጭቅጭቅ፣ ተፋታን፣ ተደባደብን፣ ተሰዳደብን ሲሉ ሲሰማ ደግሞ ወይኔ ጉዴ እኔ ማላገባም ቆሜ ቢቃርስ ምናምን እንላለንና ያን ነገር ካለ ማለት የሚጠብቁን ሰዎች ደግሞ ልንከባከባቸው ይገባላቸዋሉ። በተረፈ ግን ሁላችሁም ፍቅራችሁን እንግዲህ እንደዚህ ጥፍጥ ያለም ፍቅር ትታችሁ ወደ ስደት የመጣችሁም ከጣፈጠው ፍቅራችሁ በሰላም እግዚአብሔር ያገናኛችሁ፣ አሚን በሉ። ያገናኘን አሚን። የምሬን ነው፣ ከምንወዳችሁ ሰዎች በሰላም ያገናኘን። የኔ ስደተኞች በጣም ነው ወዳችሁ፣ በጣም ነው ማከብራችሁ። ብቻ እግዚአብሔር የተሻለ እንጀራ ይስጣችሁ። እንግዲህ ማታ እስኪመጡ እንዲሁም ደግሞ አዲስ ነገር እስኪመጣ ሰላም ቆዩልኝ፣ ወዳችኋለሁ። መልካም ቆይታ ይሁንላችሁ ባይ